አሰላም አሰላሙ አሌይኩም ወረህምቱላ ወበረካቱሁ እና የተከበራቸው አያትና የማምቱ ቤተሰቦች እንዴት ናቸው? ሰላም ናቸው? ሰላማችሁ የብዛ ዛሬ አጠር ባለ ቪዲዮ ብቅ ብያለሁ ማለት ነው። እንግዲህ ያው ጉዞ ወደ ሳውዲ አረቢያ ተመልሼ ማለት ነው። እና ለሁላችሁም ይጠቅማችኋል። እስኪ ላይክ አድርጉት፣ ሸር አድርጉት ማለት ነው። እንግዲህ ዛሬ የሚገኘው ሳውዲ አረቢያ ኢሻራ መስጫ ማዕከል ነው ማለት ነው አዲስ አበባ እንግዲህ ኢሻራን አስነስቼ ኢሻራ ተነስቷል ብለዋል። ዛሬ የምሄደው ወደ ኤምባሲው ውስጥ ማለት ነው። እንግዲህ ወደ የሳውዲ አረቢያ ኢሻራ የሚያሰጡት እዛ ጋር ነው የምሄደው። ምን ይመስላል ይቻላል ወይ አይቻልም ወይ የሚለውን ከመጀመሪያ እስከ መጨረሻ ድረስ ተከታተሉ ማለት ነው። እንግዲህ እንደምታውቁት ያው ህጋዊ መኖሪያ ፈቃድ የሚሆን ያው ኢሻራስ በስማ ሰጥቼ ነው የመጣሁት። አብዛኛው እንግዲህ ኢሻራ ማስነሳት ይቻላል፣ ወደ ሳውዲ መግባት ይቻላል፣ ሻራ ተተነሳ የሚባል ነገር አለ። ስለዚህ እኔ ደግሞ አሁን ከሳውዲ ኤምባሲ ሳውዲ ኤምባሲ ሂጄ ነበር። ከሳውዲ ኤምባሲ ደግሞ ወደ የተባበሩት አካባቢ ነው። ከተባበሩት ሳውዲ አረቢያ ኤምባሲ እንሄዳለን። ከሳውዲ አረቢያ ኤምባሲ እንግዲህ እንደምታዩት ይሄ መግቢያ ነው። እንግዲህ እህቶቻችን እንደምታዋቸው ሻራ ሰጥተው ያይን የእጅ ያለባቸውም የሌላቸውም። እንግዲህ እንደዚህ እንጨርሰው ያው ጉዞ ወደ ሳውዲ እያደረጉ ነው ማለት ነው። ስለዚህ እኔም ደግሞ በስማይና ሳብሼ ካንስል አድርጌ ማርሰላ ስለፈለኩኝ ዛሬ የሚገኘው እዛ ነው። ይሳካል አይሳካም ወይ? የኔ ተሳካ የእናንተም ይሳካል ማለት ነው። እና በነገራችን ላይ እንግዲህ ስለ በስማ ስናወራ አምስት አመት ይለቃሉ ወይ፣ ከሶስት አመት በኋላ ያለው ይሄድ ያሉ ወይ፣ ጭራሽ መግባት አይቻልም ወይ? የሚለውን ኢንፎርሜሽን ዛሬ ሁሉንም ይጀምራለሁኝ። ከእናንተ የሚጠበቀው ቪዲዮ ላይ ነው ማለት ነው። እና ቤተሰቦቼ እንግዲህ እንዳየሁት ሁሉንም ነገር ይሄ የምታውት አሁን በዛ አመት የተከፈተ ነው። ሳውዲ አረቢያ ላይ ስንገባ አብዛኞቻችን በስማ ኑሮን ኢሻራ ኑሮን ቤዛስ ልከን አሳርሰን ጨርሰን በተለያዩ ምክንያቶች ጭራሽ እንዲያንገባ ተብለን በከጀዋዛት ማለት ነው ሳውዲ አረቢያ ጭራሽ እንዲያን ገባ ወይንም ከ10 አመት ከ18 አመት ጀዋዛቶች ሆነ የያዙን ሾርታዎች ሲስተም ላይ ያስፈረውብን ብዙ ኪሳራ ከስረን ከሳውዲ የተመለስናለን፣ ሴትም ወንድም ማለት ነው። ግን ዛሬ ላይ ያ ሁሉ ተመቻችቶ ሳውዲ አረቢያ ሳንሄድ እዚሁ ኢትዮጵያ ቼክ አድርገን ኢሻራ አለብኝ ወይ የለብኝም ወይ ማሄድ ይችላል ወይ አልችልም ወይ እዚሁ ይለያል። እዚህ ኢሻራ ሰተን ምንም ነገር ከሌለብን የመሄድ ቻንስ ካለ እዛ ብንሄድም ምንም ነገር አንሆንም ማለት ነው። እና ይሄ በጣም ጥሩ ቻንስ ነው። በጣም ደስ የሚል ነው። ኢንሻአላህ እኔ በቅርብ እንግዲህ ከሳውዲ አልቀርብ በቃ ሳውዲ ተመልሼ መሄድ አለብኝ ብዬ እንግዲህ ቢያንስ ስንት ኪሎ ሜትሮችን አቋርጬ ከ የሁለት ቀን ትራንስፖርት አድርጌ እዚህ ቦታ ተገኝ ይቻለሁኝ። ኢንሻአላ ይሳካል፣ የማይሳካ ነገር የለም እና ትክክለኛውን መረጃ አጣርቼ ጠይቄ ይቻላል አይቻልም ወይ ምንድን ነው የሚለውን በቀጣይ ቪዲዮ በደንብ በመጣበታለሁ ማለት ነው። እንደምታወት ቦታው ይሄ ነው። የነበባችሁ ከሆነ የሳውዲ አረቢያ ቤዛ ማዕከል ይላል ማለት ነው ቢሮ እና ማሻላ ነው። ይሄ በጣም እኔ ደስ ብሎኛል፣ ይሄ ነገር መሆኑ። ብዙ አውቀን እንሄዳለን። ቀጣይ ቪዲዮ እንገናኛለን።